አንድ ትልቅ ነገር ይሆናል። በዚህ ቤት ውስጥ ታላቅ ክብር ያገኙት ቼልሲን ለትልቅነቱ የጅማሬውን የመጀመሪያውን እርምጃ መሐንዲስ ተብለው የሚነገርላቸው ጆዜ ሞሪኒዮ በሌላ ማሊያ በቤኔፊካ አሰልጣኝነት ከቼልሲ ጋር በተቃራኒ ይጫወታሉ። በቅርቡ በቤኔፊካ እንደተሾሙ ይህ የቻምፒየንስ ሊግ መርሃ ግብር ሲጠበቅ ቆይቷል። የእንግሊዝ መገናኛ ብዙኃን በተለይ የሞሪኖን መመለስ ሲናፍቁ የቆዩ እስኪመስሉ ድረስ ነው ይህችን ሞመንት ሲጠባበቁ የቆዩት። ታዲያ ትላንትና በስታምፎርድ ብሪጅ ስቴዲየም ቴድ ድሬክ በሚባለው አዳራሽ የጋዜጣዊ መግለጫ ክፍል አለና፣ እዚያ ዦዜ ሞሪኖ በፕሬስ ወንበር ላይ ተቀምጠው ከጋዜጠኞች ጋር ተገናኙ። ጥያቄዎችን ተቀበሉ። የሚገርማችሁ ይሄ ቴድሬክ የሚባለው ሲዩት በግድግዳው ላይ የቼልሲን ያለፉ ስኬቶችን የሚያሳዩ ፎቶዎች ተሰቅለውበታል። ከነዛ ፎቶዎች መካከል ራሳቸው ዦዜ ሞውሪንሆ በ2006 የፕሪምየር ሊጉን ዋንጫ ባነሱበት ጊዜ የተነሱት ፎቶ በትልቁ አይን ውስጥ ይገባል። ሌላም ፎቶ አለ። ሶስት እጣታቸውን እያሳዩ የ2015ቱን የ2015ቱን የቼልሲን የፕሪምየር ሊግ አሸናፊነት ያበሰሩበት እለት ያንን የሚያሳይ ደግሞ ሌላ ፎቶ ደግሞ በመስታወት ውስጥ ተቀምጧል። ከሰዓታት በፊት እዛ ወንበር ላይ ደግሞ ኤንዞ ማሬስካ ቼልሲን ወክለው ጋዜጣዊ መግለጫ ሰጥተው ነበር፣ ግን በክፍሉ ግድግዳ ላይ የእርሳቸው ምስል የለም። የቼልሴ ስኬት ታሪክ እዚህ ጋ በግድግዳው ላይ የሚገለጠው በሞሪኖ ሆኖ ነው የሚታየው። ምንም እንኳን የክለብ አለም ዋንጫ አሸናፊ የኮንፈረንስ ሊግ ድል አድራጊ አሰልጣኝ ቢሆንም የማሬስካ ምስል እዛ ጋር እንደሌለ ነው ዘገባዎች የሚጠቁሙት። ለምን እንደሆነ ግልጽ አይደለም። ሞሪኖ ግን ይታያሉ። እና ወደ ስታምፎርድ ብሪጅ ተመልሰው ወደ ለንደን ጋዜጣዊ መግለጫውን ሲጀምሩ ከአንዳንድ የብሪቲሽ መገናኛ ብዙሃን ጋዜጠኞች ጋር ባላቸው ትውውቅም ሞቅ ያለ ሰላምታም ሲቀያየሩም ታይተዋል። ሰውየው እኮ እዚህ ሊግ ውስጥ እዚህ ከተማ ላይ ቤተኛ ናቸው። ከዚያም ደግሞ ቴሬዛ ኮንሊ የተባሉ የቼልሲ የቼልሲ ሰራተኛ ከእሳቸው ጋም ተቃቅፈው እድሜ ተጫናቸው ወይዘሮ ናቸው። እሳቸው ከእሳቸው ጋም ዦዜ ሞቅ ያለ ሰላምታ ሲለዋወጡም ታይተዋል። በዚህ በፕሬስ ክፍል ውስጥ ነው፣ በቼልሲ ፕሬስ ክፍል ውስጥ ነው የሚሰሩት ቴሬዛ። እንዲያውም ምን ይባላል በቼልሲ ረጅም ጊዜ ያገለገሉ ተቀጣሪ ሰራተኛ፣ ሁለተኛዋ ተቀጣሪ ሰራተኛ በሚል ነው የሚጠቀሱት እና ሞሪኖ በነበሩበት ጊዜ ብቻ ሳይሆን ከዛ በፊትም ጀምሮ እመት ቴሬዛ የቼልሲ ሰራተኛ ነበሩ። እና ከሞሪኖ ጋር በደንብ ነው የሚተዋወቁት። ሞሪኖ የስታንፎርድ ብሪጅን መግቢያ መውጫ፣ ጓዳውን ጓሮን ያውቁታል። እኛ ሞሪኖ ናቸው ዛሬ በቼልሲ በተቃራኒ ሊጫወቱ የመጡት። እኛ ከፋፋዩ፣ እኛ ተወዳጁ እኛ የሚደነቁት የሚወቀሱት ሞሪኖ እኛ ሙገሳና ነቀፋን በአንድ ላይ በማስተናገድ የሚጫወቱት ራሳቸውን ትልቅ በማድረግ በኩል ሁል ጊዜም የምናውቃቸው የሚታበዩት አሰልጣኝ ውድቀታቸውን ሁሉ ሳይቀር መከላከል የሚችሉበት የሕዝብ ግንኙነቱ ጦርነት ላይ ሁል ጊዜ በሜዳ ላይ በበለጠ በሚያሸንፏቸው አሰልጣኞች ተሸንፈው የማያውቁ ጆዜ ወደ ስታንፎርድ ቤት ተመልሰዋል እና በዛ መግለጫ ላይ ታዲያ አያም ደ ቢገስት ዋን ሲሉ ነበር። ሞሪኖ ሁል ጊዜ ለሚዲያዎች የሚሆኑ ለጋዜጦች ርዕስ የሚሆኑ ነገር ጣል ማድረግ ይችሉበታል። ወደ ቼልሲ ሲመጡ አያም ደ ስፔሻል ዋን ያሉት እስከ ዛሬም ድረስ ስማቸው ጆዜ ሞሪኖ የመሆኑን ያህል ከዛ ባልተለየ እንደ ቅጽል ሁሉም የሚጠቀምበት ነው። እሳቸው ለራሳቸው ያወጡት ነው። እናንተ እኔ ቀላል አሰልጣኝ እንዳልመስላችሁ፣ ዩሮፓ ሊግ ያኔ ዩኤፋ ካፕ ይባል የነበረው ዩኤፋ ካፕ እና ቻምፒየንስ ሊግን አሸንፌ እኔ መጣሁት አሉ ከፖርቶ ወደ ቼልሲ ሲመጡ ኮስተር ብለው እኔ የተለየው ሰው ነኝ ያም ዘ ስፔሻል ዋን ብለው ተናገሩ። እስካሁንም ድረስ ስለ እርሳቸው የተሰሩ ዘገባዎች፣ ስለ እርሳቸው የተጻፉ መጽሐፍት፣ ስለ እርሳቸው የሚቀርቡ የሚዲያ ማብራሪያዎች ሁሉ ዘስፔሻል ዋን የሚለውን ቃል ሳይጠቅሱ አያልፉም። አሁን እንኳን ግርማቸው ደብዝዞ፣ ጸጉራቸው እንደያኔው ጊዜ ጥቁር አይደለም፣ አሁን ነጭ ሆኗል። በግራጫ ጸጉራቸው እድሜያቸው ስልሳ ሁለት ሆኖ እንኳን ወደ ስታንፎርድ ብሪጅ ተመልሰው ዦዜ በቱርክ ያልተሳካላቸው አሰልጣኝ ተደርገው ሳይሆን በዛኛው ቅጽላቸው ዘ ስፔሻል ዋን በሚለው ነው አሁንም የሚጠቀሱት። እሳቸው ታዲያ አይ አም ደ ቢገስት ዋን አሉ። ትልቅ ነኝ ሳይሆን በጣም ትልቅ ነኝ፣ በቼልሲ ታሪክ ውስጥ ቢገስት አሰልጣኝ እኔ ነኝ አሉ። ዛሬ በስታንፎርድ ብሪጅ ተቃውሞ ይገጥማቸዋል ተብሎ ይታሰባል ይጠበቃል። ይሄ ከፊሎቹ ሊያጨበጭቡላቸው ይችላሉ። ግን በጨዋታው መካከል ላይ ግን አይቀርም ተቃራኒ ናቸዋ። በተለይ አንድ ዝማሬ ይጠበቃል፣ ዩ አር ኖ ስፔሻል ዋን ኤኒሞር የሚል ከዚህ በኋላ ስፔሻል ዋን አይደለም አንተ። ይህ ነገር ከዚህ በፊትም አጋጥሟቸዋል። ከቼልሲ ከተለያዩ በኋላ ከሌሎች ክለቦች ጋር ወደ ስታንፎርድ ብሪጅ መጥተዋል። 2017 ላይ ስታንፎርድ ብሪጅ ከሳቸው በተቃራኒ ሆኖ ሙገሳ ሳይሆን እንደ ወቀሳ በነገር በዝማሬ ሲወጓቸው፣ ሞሪኖ ከጨዋታው በኋላ ይሁዳ ተብያለሁ ይሁዳ አሁንም አንደኛ ነው ብሎ ተናገሩ። አሁንም አንደኛ ነው፣ እኔ አንደኛ ነኝ፣ በቼልሲ ቤት ውስጥ የኔን ያህል ዋንጫ ያመጣልህ ወይ እያሉ ደረታቸውን ነፍተው ፊታቸውን ኮስተር አድርገው በሚዲያው ፊት ይናገራሉ። ምንም ቢባል እሳቸው የሚሞቃቸው የሚበርዳቸው አይነት አይደሉም። መልስ አያጡም። ፊታቸው ላይ ብስጭት ይታያል። አንዳንዴ ጋዜጣዊ መግለጫዎችን አቋርጠው የወጡባቸው ጊዜያትም አሉ። ግን ጆዜ ደግሞ ሌላ የሚወደድ ጎን አላቸው። እዛው መግለጫ ላይ ግን ራሳቸውን ተከላክለው ለመውጣት ይችሉበታል። ቼልሲ አሉ፣ ትላንትም እኔ ከመምጣቴ በፊት ጥቂት ብቻ አሸንፎ ነበር። እኔ ከመጣ በኋላ ግን ብዙ አሸነፈ። ትልልቅ ማሸነፍ፣ ትልልቅ ዋንጫዎችን ማሸነፍ ለመደ። ቡድኔ ማሸነፉን ቀጠለ። ቡድኔ ትራንስፎርም አረገ። ቼልሲ አሸናፊነቱ ማሽን ሆነ አሉ። ስለዚህ አም ደቢ ገስቷን አሉ። አያም ደቢ ገስቷን እኔ የትልቆች ትልቅ ነኝ በዚህ ክለብ ውስጥ እኔ አራት ያሸነፍኩት እኔ ትልቅ ነኝ በጣም ትልቅ ነኝ። ይህንን አስተያየታቸውን በቼልሲ አውድ የሚቃወም ያለ አይመስለኝ እሳቸው የሚናገሩትን ለማድመጥ የብሪቲሽ መገናኛ ብዙኃንም እንደው ተንሰፍስፈው ሲጠብቁ ነበረ። ሰዓቱ አልደርስ ያላቸው ነው የሚመስለው። ከመምጣታቸው በፊት ስለሳቸው መምጣት ብዙ ሲነገር ስለነበረ ነው። አሁን የመጡት ከቤኔፊካ ጋር ነው። ሞውሪንሆ በቤኔፊካ በውስጥ ፖለቲካ አለመረጋጋት ካልሆነ በስተቀር ምናልባትም በዚህ በሊዝበኑ ክለብ ከ25 ዓመት በፊት በለቀቁት ወንበር ላይ በቶሎ በለቀቁት ወንበር ላይ ብዙ ሊቆዩ ይችላሉ ተብሎ ይታሰባል። ያኔ 11 ጨዋታዎችን ብቻ ነበር የመሩት። በወቅቱ የባርሴሎና ምክትል አሰልጣኝ በነበሩበት ጊዜ ከዛ በፊት የወቅቱ የቤኔፊካ ሊቀመንበር መተህ የቤኔፊካ ምክትል አሰልጣኝ ሁኑ የሚል ግብዣ አቅርበውላቸው ነበር። ይሁንና በወቅቱ የሞሪኖ መልስ አይሆንም የሚል ነበር፤ የባርሴሎና ምክትልነት ይበልጥብኛል ከስፖርቲንግ ሊዝበን ምክትልነት ይልቅ ይሄ ነበር መልሳቸው። በኋላ ግን ቤኔፊካዎች ደግሞ የሀሳብ ለውጥ አደረጉና ቆየት ብለው ለዋና አሰልጣኝነት ጠሯቸው። ዦዜ ካምፕ ነውን ጥለው መጡ። በባርሴሎና የነበራቸው ኃላፊነት በመጀመሪያ በአስተርጓሚነት ቢሆንም በኋላ በምክትል አሰልጣኝነትም ሲሰሩ ቆይቷል። ለካሳቸው የዋና አሰልጣኝነት ዓላማ ስለነበራቸው ያንን የቤኔፊካ የምክትል አሰልጣኝነት ጥያቄ ቀድሞ አልተቀበሉም ነበር። በኋላ ግን በዋና አሰልጣኝነት ና እናሰራለን ሲሏቸው ሞሪኖ እሺ ብለው ተቀበሉ። ይሁንና ብዙ አልቆዩም። በ36 ዓመታቸው እምቢኝ ያሉት በ1999 የቀረበላቸውን ያንን ግብዣ ሳይቀበሉ የቀሩትን በዋና አሰልጣኝነት እንደገና በጃኦ ቫሌ አዜቬዶ በተባሉት ሊቀመንበር ሲቀርብላቸው እሺ ብለው የቤኔፊካ አሰልጣኝ ሆኑ። ግን እዛም ብዙ ሳይቆዩ ለቀው ወደ ፖርቶ ሄደው በፖርቶ የበለጠውን ሰው ዩኤፋ ካፕን ሲያሸንፉ፣ ቻምፒየንስ ሊግንም ድል ሲያደረጉ እንደ ፖርቶ ትንሽ ቡድን አይደል እንደ ይህን ያህል እንዴት ነው ከክብደቱ በላይ ፓንችም ያደረገው የሚል ጥያቄ ሲነሳ ትኩረት ሁሉ የዓለም አይኖች ሁሉ ሞሪኖ ላይ አረፉ። ወጣቱ አሰልጣኝ ያኔ ራሳቸውን ለዓለም አስተዋወቁ። አሁን ከፖርቶ ጋር በሚመጣው ሳምንት መጨረሻ ደርቤ አላቸው። አንድሪያስ ቪያስ ቦዋስ የፖርቶ ፕሬዚደንት ናቸው። ውድ አድማጮች፣ ቪያስ ቦዋስ እና ሞሪኖ ደግሞ በኋለኛዎቹ የቪያስ ቦዋስ የአሰልጣኝነት ዓመታት ላይ አለመግባባቶች ሁሉ ነበሯቸው። እና በፖርቱጋል ሊግ ላይ ይሄ ሳምንቱ መጨረሻ የፖርቶ እና የቤኔፊካ ደርቢ ይጠበቃል። የከተማ ደርቢ ስለሆነ ብቻ ሳይሆን፣ ሊቀመንበር ቪያስ ቦዋስ ከአሰልጣኝ ጆዜ ሞሪኖ ጋር ፊት ለፊት የሚጋፈጡበትም ሊሆን ስለሚችል በፖርቱጋል ሚዲያዎች ያለፈ ታሪክ ሁሉ እየተነሳ የተዳፈነ እሳት ሁሉ እየተቆሰቆሰ በደርቢው ላይ ተጨማሪ ተጨማሪ ግለት እየፈጠረ ይገኛል። ከዛ በፊት ግን ሞሪኖ ዛሬ ቼልሲን መግጠም አለባቸው። ከዚያ በኋላ ደግሞ በቻምፒየንስ ሊግ ሪያል ማድሪድም አለላቸው። አሁንም በቤኒፊካ አሰልጣኝነት በእነዚህ ጨዋታዎች ላይ በየጨዋታዎቹ በቀረቡ ቁጥር ስለ ሞሪኖ መወራቱ አይቀርም። አረ እሱ ብቻ አይደለም በቻምፒየንስ ሊግ ከናፖሊ ጋርም እኮ አላቸው። ናፖሊ ደግሞ በማን ነው የሚሰለጥነው? በአንቶኒዮ ኮንቴ። ኮንቴ ደግሞ በአንድ ወቅት ትንሽ ልጅ ነው ሞሪኖ እንዳሏቸው ይታወቃል። በፊትም ትንሽ ልጅ ነው እንጭጭ ነው አሉ የናፖሊው አሰልጣኝ ኮንቴ። በፊትም እንጭጭ ነው፣ አሁንም እንጭጭ ነው፣ ወደፊትም እንጭጭ ነው ብለው ነበር የተናገሩት። ሞሪኖ ደግሞ ቂመኛ ናቸው፣ አይረሱም ዲሴምበር ወርን እንጠብቅስ። የዲሴምበር የመጀመሪያ ሳምንት ላይ በቻምፒየንስ ሊግ ቤኔፊካ እና ናፖሊ ይጫወታሉ። ለዚያ አድርሰን ሞሪኖ ዝም አይሉ። ለጨዋታው በሚዘጋጅ ጋዜጣዊ መግለጫ ይሄው ጉዳይ ጋዜጠኞች ማንሳታቸው አይቀሩም። የመልስ ምት ይኖራቸዋል። ከዚያ ደግሞ ሜዳ ላይ ደግሞ መቼም አሰልጣኞቹ በኃላፊነት ላይ እስካሉ ድረስ እና ቅጣት እስከሌላቸው ድረስ መገናኘታቸው አይቀሩም። ያኔም በሜዳ ላይ ደግሞ የምናየው ትዕይንት ሊኖር ይችላል፣ ሞሪኖ ቨርስስ ኮንቴ። እና ከዛ በኋላ ነው እንግዲህ ቤንፊካ ከሪያል ማድሪድ ጋር የሚጫወተው። ሪያል ማድሪድም እንደምታውቁት የቀድሞ የእርሳቸው ክለብ ነው። ግን የታሪክ ሁሉ ጅማሮ የዛሬው ጨዋታ ይሆናል። ሞሪኖ ወደ ስታንፎርድ ብሪጅ መጥተው ከቼልሲ ጋር ይጋጠማሉ እና በአዲሱ የቤኔፊካ ኃላፊነታቸው ገና ርዕሰ ዜና ፈጣሪ የሆኑ ፊክስቸርስ ወይም መርሃ ግብሮች አሉ ከፊት ለፊት የሚያጓጉን። እስቲ ዛሬ ጨዋታውን እንመልከትና የሚፈጠረውን ነገር አይተን ብዙም ያነጋግር ከሆነ በነገ ፕሮግራማችን ላይ ደግሞ መልሰን እናነሷለን። ጆዜ ሞሪኖ በስታንፎርድ ብሪጅ ዛሬ አራት ሰዓት ላይ ቼልሲን መግጠም ይጀምራሉ።